የመደመር ወግ በቅርብ ቀን። የመደመር ወግ የብልጽግና ፓርቲን የመደመር ፍልስፍና በብሔራዊ ንቃተ ሕሊና ውስጥ ዘላቂ የበላይነት እንዲይዝ የማስረጽን ወሳኝ ግብ አንግቧል። ይሄ በመደመር ላይ በግልጽ እንደተመላከተው ሙሉ እይታ አይደለም። ፕሮግራሙ በፓርቲያችን ፕሬዚዳንት ጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፉትን አራት ቁልፍ መጻሕፍት መሰረት በማድረግ ይዘጋጃል። የፕሮግራሙ ተጋባዥ እንግዶች ስለ ኢኮኖሚ፣ ፖለቲካ፣ ማኅበራዊና ዲፕሎማሲያዊ ጉዳዮች በመጽሐፍቱ ፍልስፍና አውድ በዝርዝር ይተነትናሉ፣ የእሳቢዎቹን ገቢራዊነት በተጨባጭ ውጤቶች ይቃኛሉ። በብልጽግና ፓርቲ ዋና ጽሕፈት ቤት የሕዝብና ዓለም አቀፍ ግንኙነት ዘርፍ የተዘጋጀ የሚቀርብ የመደመር ወግ በቅርብ ቀን ይጀምራል። የመደመር ወግ በቅርብ ቀን